በእንግሊዝ ፕሪምየር ሊግ የዋንጫ ፉክክር ትልቅ ተፋላሚ ነው ተብሎ የተጠበቀው ሊቨርፑል በተከታታይ አራት ጨዋታዎች ተሸንፈው፣ አርሰናል ደግሞ ዛሬ ክሪስታል ፓላስን አሸንፎ መሪነቱን እንደሚያስቀጥል ይጠበቃል። ሰላም ሰላም፣ ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘውትር ወደ እናንተ በእግር ኳስ አጫጭር መረጃዎች እና ፕሮፋይል ነክ በሆኑ ጉዳዮች እየደረሰ ይገኛል። አሁንም በድህረ ጨዋታና ቅድመ ጨዋታ ዳሰሳችን ወደ እናንተ ልንደርስ ነው። አርሰናል፣ ሊቨርፑልና ማንችስተር ሲቲ እናገኛለን። ላይክ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። አብሮነታቸው የለ በዘጠነኛ ሳምንት መርሃ ግብር ከሜዳ ውጭ ብሬንትፎርድን የገጠመው ሊቨርፑል ሰው ስለ ሁለት ተሸንፏል። ዳንጎ ኡታራ፣ ኬቨን ሻደ እና ኢጎርቲያጎ የብሬንትፎርድን ግቦች ከመረብ አሳርፈዋል። የኢጎርቲያጎ ግብ በአወዘጋቢ መንገድ በተሰጣ ፍጹም ቅጣት ምት የተገኘ ነው። ለሊቨርፑል ሜለስ ኬርኬዝ እና መሐመድ ሳላ ከሽንፈት ላይ ያስጣሉትን ሁለት ግቦች ያስቆጥረዋል። የባለፈው ዓመቱ የዋንጫ ባለቤቱ ሊቨርፑል የምሽቱ ጨዋታ አራተኛ ተከታታይ የፕሪምየር ሊግ ሽንፈቱ ሆኗል። ሊቨርፑል በዋንጫው ይፎካከራል ተብሎ ሲጠበቅ ሳይታሰብ በዘንድር ውድድር ዓመት ገና ከመጀመሩ አራት ሽንፈቶችን ማስተናገዱ ከዋንጫው ይርቅ የሆነ ወይ የሚያስብል ጥርጣሬን ፈጥሯል። ምናልባትም አርሰናል ዛሬ ክሪስታል ፓላስን የሚያሸንፍ ከሆነ በሁለቱም ክለቦች መካከል የሚኖረው የነጥብ ልዩነት ወደ ሰባት ከፍ ማለቱ አይቀርም። ታዲያ ይሄ አርሰናል የዋንጫው ግስጋሴ ብቻውን ይዘው ትሄዷል ወይስ ማንችስተር ሲቲ እና ቼልሲ ይከተሉታል የሚለውን እናያለን። ከዚህ አንጻር በጨዋታው ቁጥራዊ መረጃዎች ምን ይመስሉ ነበር? ሊቨርፑል ከብሬንትፎርድ ያደረጉት፣ በዚህም የሁለቱን ቡድኖች ቁጥራዊ መረጃ በምናይበት ዳሳችን ሊቨርፑል 67 በመቶ የኳስ ቁጥጥር ነበረው። በአንጻሩ ብሬንትፎርድ 33 በመቶ ኳስን ተቆጣጥሮ ቆይቶ ነበር። ነገር ግን 33 በመቶ የኳስ ቁጥጥር የነበረው ብሬንትፎርድ ጨዋታውን ማሸነፍ ችሏል። በጨዋታው ሁለት ተጫዋቾቹ የብሬንትፎርድ በማጥቃት ረገድ ሲያደርግ በነበረው ተከታታይ ጫና ኦፍሳይድ ሲባሉበት ሊቨርፑል ምንም ተጫዋች ኦፍሳይድ የተባለበት ወይም የተባለበት ኳስ አልነበረም። ኮርናንን በተመለከተ ተጭነው በካውንተር አታክ ተጭነው ወይም በመልሰው ማጥቃት ሲጫወቱ የነበሩት ብሬንትፎርዶች አምስት ኮርናን ሲያገኙ ሊቨርፑል አራት ኮርናዎችን አግኝቶ ነበር። ወደ ግብ 17 ኳሶችን ብሬንትፎርድ ሞክሮ ከዚህ ውስጥ ስምንቱ ተሳክተውለታል። በአንጻሩ ሊቨርፑል 14 ኳሶችን ሞክሮ አራቱ ብቻ ነበር የተሳኩለት። ብሎክ የተደረጉ ኳሶችን ስንመለከት ደግሞ በብሬንትፎርድ በኩል ሁለት ኳሶች ብሎክ ሲደረጉበት ሊቨርፑል አምስት ኳሶች ብሎክ ተደርጎበታል። ግብ ጠባቂዎቻቸውም ያዳኗቸው ኳሶች በጨዋታው ነበሩ። ሁለት ኳሶችን የብሬንትፎርዱ ግብ ጠባቂ ከጎበነት ሲታገድ፣ በአንጻሩ የሊቨርፑል አምስት ኳሶችን ታድጓል። በዚህም በመልሰው ማጥቃት ምን ያህል ብሬንትፎርድ ሊቨርፑልን ተጭኖት እንደነበር የሚያሳይ ነው። ሊቨርፑል ሀያ ታክሎችን ሲያስመዘግብ በጨዋታው ብሬንትፎርድ 14 አስመዝግቧል። 5 7 የኳስ ቅብብሎችን ያደረገው ሊቨርፑል በእነዚህ ቅብብሎች ግን ምንም አይነት ግብ አልፈጠረም ወይም ከሽንፈት የሚታደገውን ግብ ሊፈጥር አልቻለም። ከረፍት በፊት ባስቆጠረው እና የሁለተኛው አጋማሽ ሊጠናቀቅ ሲል ባስቆጠራቸው ግቦች ባለቀ ሰዓት የተገኙ ግቦችን ብቻ ነበር ሊቨርፑል በጨዋታው መፍጠር የቻለው። በዚህም የተሳካ ነበር ማለት አይቻልም። ሰ202 የቅብብሎችን ያደረገው ብሬንትፎርድ ሰባ በመቶውን አሳክቶ ነበር። ፋውሎችን በተመለከተ ሊቨርፑል አስር ፋውሎች ሲመዘገቡበት ብሬንትፎርድ ሰባት ፋውሎች ተመዝግበውበት በዚህም ሶስት ቢጫ ካርድ ተጫዋቾቹ አይተዋል። የሊቨርፑል ደግሞ ሁለት ቢጫ ካርድ ተጫዋቾቹ ያዩበት ነው። በአጠቃላይ በጨዋታው ሊቨርፑል በመልሰው ማጥቃትም በቆሙ ኳሶችም ተደጋጋሚ ጥቃቶች ሲደረጉበት ነበር። ይህ በተከታታይ ጨዋታዎች የተመዘገበ ነገር ነው። ሊቨርፑል በዚህ ጨዋታ ይሄንን አስመዝግቧል። ታዲያ ሊቨርፑል በዚህ ከቀጠለ ከፕሪሚየር ሊጉም ሆነ ለፕሪሚየር ሊጉ ከሚደረግ ፉክክርም ሆነ ለዋንጫው ከሚደረግ ፉክክርም ሆነ የቻምፒየንስ ሊግ ቦታን ለመያዝ በሚደረገው ፉክክር ላይ ትልቅ ጫና እንደሚፈጠርበት ይጠበቃል። ይህንንም አስመልክቶ የሊቨርፑል አሰልጣኝ አርኔ ስሎት አስተያየታቸውን ሰጥተዋል። አርኔ ስሎት እንዳሉት የምሽቱ የብሬንትፎርድ ሽንፈት አስከፊ ነው። ካለፉት ሽንፈቶች ሁሉ የዛሬው አስከፊ ሽንፈት ነው ብለዋል አሰልጣኙ። የእግር ኳስ መሰረታዊ ነገሮችን እንኳን አላደረግንም ሲሉ ነው አርኔ ስሎት የተናገሩት። አክለውም በተሰጠብን ፍጹም ቅጣት ምት እድለኞች አልነበርንም ብለዋል አሰልጣኙ። በተጨማሪም ሊቨርፑልን በአሰልጣኝነት ከተረከብኩበት ጊዜ ጀምሮ የዛሬው በጣም አስከፊ እንቅስቃሴ ነው ሲሉም አርኔስሎት የተናገሩ ሲሆን ሰበብ አይደለም፣ ነገር ግን ካደረግናቸው ካለፉት ስድስት ጨዋታዎች አምስቱን ከሜዳችን ውጭ ነው የተጫወት ነው ሲሉም አክለዋል። ሌሎች ቡድኖች እኛ ለመግጠም ስኬታማ የሆነ ታክቲካል እቅድ ያላቸው ነው ሲሉ አሰልጣኝ አርኔስሎት ተናግረዋል። አሰልጣኛው ያይዘውም ነገር ግን እኛ እስካሁን ለዛ መፍትሄን ፈልገን ማግኘት አልቻለም ብለዋል። የሊቨርፑል አምበል ቨርጅል ቫንዳይክ ሁሉም ሰው ራሱን መመልከት አለበት ሲል ከሳቸው በተጨማሪ በምሽቱ ሽንፈት በኋላ አስተያየቱን ሰጥቷል። እንግዲህ እንደሚታወቀው ውድ ተመልካቾች የሊቨርፑል የተከላካይ መስመር በጣም በመዳከም ላይ ነው። በተከታታይ ጨዋታዎች ባሸነፈባቸውም በተሸነፈባቸውም ጨዋታዎች የተመለከት ነው ነው በቀላሉ ግብ የሚቆጠርበት ይልቁንም ኮናቴ እና ቨርጅል ቫን ዳይክ ከኋላቸው የሚጣሉ ኳሶችን ፈጥነው በማስጠል ረገድ ትልቅ ድክመት እያሳዩ ይገኛሉ። ይህንንም በማስመልከት ነው ቨርጅል ቫንዳይክ አስተያየቱን የሰጠው ራሳችንን ማየት አለብን ብለል። በጣም ተበሳጭተናል ሲል ስሜቱን የገለጸው ቫንዳይክ ጥረታችን አጠናክረን በመቀጠል ወደ አሸናፊነት መመለስ አለብን ሲልም ገልጿል። አያይዞም ሁሉም ሰው ግዴታ ራሱን መመልከትና መፍትሽ አለበት እኔን ጨምሮ ሁላችንም ማድረግ ያለብን ይሄ ነው ብለዋል። ባለፈው አመት አብረው ሲደሰቱ የነበሩ ደጋፊዎች አሁን ለኛ መቆም አለባቸው ሲል ነው ቫንዳይክ ለደጋፊዎችም ጭምር የሚመስል አስተያየቱን የሰጠው። ውድ ተመልካቾች ከፉትቦል ማዕድ ድህረና ቅድመ ጨዋታ ትንታኔያችን ወደ እናንተ እየደረሰ ነው። አርሰናልና ሊቨርፑልን እንዲሁም ሌሎችን ክለቦች እያየን ነው። ፕሮግራሙን ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። አሁን አርሰናልን ወደ ተመለከተው መረጃችን እናልፋለን። ከክሪስታል ፓላስ ጋር ዛሬ ይጫወታል። ተጠባቂ ጨዋታ ነው። በእንግሊዝ ፕሪሚየር ሊግ ዘጠነኛ ሳምንት መርሃ ግብር ዛሬ ከሚከናወኑ ጨዋታዎች መካከል አርሰናል ከክሪስታል ፓላስ የሚያደርጉት ይጠበቃል። የዛሬው ጨዋታ አርሰናል በተከታታይ የሚያደርገው ሶስተኛው የለንደን ደርቢ ይሆናል። በመጨረሻ ሁለት የሊግ ጨዋታዎች ዌስት ሃም ዩናይትድ እና ፉልሃምን ያሸነፉት መድፈኞቹ ክሪስታል ፓላስን ዛሬ ያስተናግዳሉ። ጥሩ ብቃት ላይ የሚገኙ አርሰናል የመከላከል ጥንካሬው ደግሞ አስደናቂ ነው። የሰሜን ለንደኑ ክለብ በሊጉ ጥቂት ሙከራ የተደረገበት ቀዳሚው ክለብ እንደሆነ የኦፕታ መረጃ ያሳያል። ባለፉት ስምንት የሊግ ጨዋታዎች አርሰናልን የገጠሙ ክለቦች 65 ሙከራ ሲያደርጉ 18ቱ ብቻ ነበር ኢላማቸውን የጠበቁላቸው። ኢላማቸውን ከጠበቁ ሙከራዎችም ሶስቱ ብቻ ወደ ግብ ጠባቂው ደቪድ ደራያ መረብ አርፈዋል ከእነዚህ ውስጥ ሁለቱ የቆሙ ኳሶች መሆናቸው ልብ ይለዋል። በእነዚህ የመከላከል ቁጥሮች አርሰናል ጋር የሚጠጋ ሌላ የፕሪምየር ሊግ ክለብ እንደሌለም የኦፕታ መረጃ ያሳያል። የሚካኤል አርቴታ ቡድን ግብ በማስቆጠር አይታማም። ከማንቸስተር ሲቲ እና ቼልሲ በመቀጠል ሶስተኛው በርካታ ግብ ያስቆጠረ ክለብ ነው። የቡድኑ ችግር ከክፍት ጨዋታ በርካታ ግቦችን አለማስቆጠሩ እንደሆነ እንደሆነም ይነሳል። የሊጉ መሪ ከክፍት ጨዋታዎች ከሰንደርላንድ እና በርን ላይ ያነሰ አምስት ግቦችን ብቻ ማስቆጠሩን ቁጥሮች አመልክተዋል። ሌሎች በሊጉ ያስቆጠሯቸው ግቦች ደግሞ ከቆሙ ኳሶች የተገኙ ናቸው። በተለይ ከማዕዘን ምት ማስቆጠር እንደ አርሰናል የቀለለው ክለብ የለም። በሊጉ ካስቆጠራቸው አስራ አምስት ግቦች ሰባቱ የተገኙት ከማዕዘን ምት ነው። እነዚህም በቡካዮ ሳካ እና በዴክላን ራይስ ወደ ማዕዘን ምት ያርሰናል ተሻሚ የአርሰናል ተጫዋቾች የሚላኩ ናቸው። ከእነዚህ ውስጥ ከሚሻሙት ውስጥ በዋናነት ገብርኤል ማጋለሽ ቁጥር አንድ ቁጥሩን ሲይዝ እሱ በጨዋታዎች ላይ በተከታታይ ጨዋታዎች እንዳየ ነው። ወይ ያቀብላል ወይ የግንባር ኳሶችን ያስቆጥራል። በዚህም የግንባር ነው የከቆሙ ኳሶች ንግስናውን ካርሰናል ቤት ያስቀደመ ይመስላል። እስካሁን 22 ግቦችን አስቆጥሯል። በተመሳሳይ ቲምበር እና ዊሊያም ሳሊባን በዚህ ረገድ እንዲሁም ተቀይሮ እየገባ ለአርሰናል ተጨማሪ ኃይል እየሆነ ያለው ሚካኤል ሜሪኖም በቆሙ ኳሶች አይታማም። በተጨማሪም ጣሊያናዊ ተከላካይ ካላፊሪም በዚህ ረገድ የሚነሳ ነው። ዙቤሜንዲ ደግሞ በመከላ ከቆሙ ኳሶች የሚመለሱ ኳሶችን መልሶ በመምታት ግብ የማስቆጠር ሙከራ አድርጓል። ከዚህ በፊትም ማስቆጠሩ በፕሪሚየር ሊግ ይታወቃል። አርሰናል ዛሬ የሚገጥመው ክሪስታል ፓላስ ቀላል ተጋጣሚ አይደለም። በሌላ በኩል ሰሞነኛ ብቃቱ ጥሩ ባይሆንም የኦሊቨር ግራስነር ቡድን አሁንም ለትልልቅ ክለቦች አስፈሪነቱ እንዳለ ነው። ፓላስ ባደረጋቸው ስምንት የሊጉ ጨዋታዎች አርባ ሶስት ኢላማቸውን የጠበቁ ሙከራዎችን በማድረግ ከሁሉም ክለቦች ይቀድማል። በጇን ፊሊፒ ማቴታ የሚመራው የአጥቂ ክፍሉ ግን ትልቅ ድክመቱ እድሎችን ወደ ግብነት አለመቀየሩ ነው። ፓላሶች ከፈጠሯቸው ሰላሳ ሶስት ትልቅ እድሎች ያሉት ዋጋቢስ ሆነውበታል። ይሁን እንጂ ማቴታ በቅርቡ ወደ ፈረንሳይ ብሔራዊ ቡድን ተጠርቶ ግልጋሎት መስጠቱ ይታወቃል። በዚህም በሌሎችም ጨዋታዎች ተጫዋቹ ኃያል አጥቂ የመሆን ተስፋና በአሁኑ ሰዓት ጥሩ የሚንቀሳቀሱ አጥቂዎች መካከል እንደሚጠቀስ ሰሞን ነው። ታዲያ አርሰናል ከፓላስ በመጨረሻ ስድስት ግንኙነታቸው አርሰናል አምስቱን በድል ተወጥቷል። ጨዋታው ቀን 11 ሰዓት ሲካሄድ በሰባተኛው ጨዋታ በኤምሬትስ ምን እናያለን የሚለው ተጠባቂ ነው። በተመሳሳይ 11 ሰዓት ላይ አስቶን ቪላ በሜዳው ቪላ ፓርክ ማንቸስተር ሲቲን ሲያስተናግድ፣ በርንመዝ ደግሞ ከኒውቲንጋም ፎረስት ጋር ይጫወታል። ኤቨርተን እስካሁን ሽንፈት ባልቀመሰበት አዲሱ ስታዲየም ሂልዲንኪንሰን ቶተናም ሆትስፐርን ምሽት 1 ሰዓት ከ30 ላይ የሚያስተናግድበት ጨዋታም ተጠባቂ ነው። ተመልካቾች በድህርና ቅድመ ዳሰሳ ወደ እናንተ የደረስንበት የሊቨርፑል ከብሬንትፎርድ ያደረጉት ጨዋታ እንዲሁም አርሰናል ከክሪስታል ፓላስ የሚያደርጉት ጨዋታ ጥንቅራችንን የተመለከተው ዳሰሳችን ይህን ይመስላል። ከሌሎች የፉትቦል ማዕድስ ብሶች ጋብራችሁ እንድትቆዩ ግብዣችን ነው። ላይክ ኮሜንት፣ ሰብስክራይብ እና ሼር ዘውትር እንድታደርጉም እናሳስባቸዋለን። መልካም ጊዜ